የምትናገሩትን በልክ ብታረጉ ሞር መድረክ ተገኘ ተብሎ ወንድም ባትዝረጥጡ ወንድም ባትተች፣ ተተች ሞር አሪፍ ነው። አትተች እንዲያማረብን የክርስቶስ ኢየሱስ ስጋ እና ደም ስንወስድ ነው። ሞገስ ሲሆን ቪዲዮ ሰርቷል፣ ቪዲዮ ፕራይቬት አድርጓል፣ ይቅርታ ጠይቋል። ያያ ተሳሳተ ማለት ወንድምነቱ ከእኛ ጋር ይቋረጣል ማለት አይደለም። ስለዚህ የምትሳደቡም ሰዎች ሚዲያ ላይ እከሌ እያላችሁ ስም የምጠሩ ሰዎችም ተው። በየወንድሜን የልደተቃልን ስም እጠራለሁ፣ ለምን ያለ ምክንያት? የፈለገን ስም እጠራለሁ፣ ለምን ያለ ምክንያት? የአክሊልን፣ የእዮብን፣ የዩሃድን፣ የጋዲን ስም እጠራለሁ በምክንያት ነው መጥራት ያለብ ላመሰግናቸው ከሆነ ወንድምነታቸው ዛሬም ከኔ ጋር አልተለየም ብዬ ስማቸውን ጠርቻ አመሰግናለሁ። ደካማ ፓርታቸውን እየተናገርኩኝ ለምን ለሌላ ሰዎች ለስድብ አሳልፈን እንሰጣለን እንጂ ወንድሙን ባገኘው መድረክ በቃላት መተቸት የሆነ መድረክ በተመቻቸለት መድረክ እቺ መድረክ ላይ ብናገር ተብሎ ጨፍለቅ አድርጎ መናገር ተገቢ ነው ብዬ አላስብም። እና ሊቀመዘምራን ቴድሮስ በሚሊኒየም አዳራሽ የተናገረው ሐሳብ ሰላም ትራሲ እና በሚሊኒየም አዳራሽ የተናገረው ሐሳብ እንደ ሐሳብ አልተመቸኝም፣ ደስ አላለኝም ለሚባል ሲዘምር በጣም ነው የሚያምረው። ሲዘምር በጣም ነው የምናዳምጠው። ደግሞ ሞገስ ያለበት መዝሙር ነው የሚዘምረው። በጣም ነው የምናከብረው እና የተናገረው ሐሳብ እንደ ሀሳቡ አንዳንድ ጊዜ መጽሐፍ ቅዱስ ሲናገር ለመናገር የዘገየ ለማዳመጥ የፈጠንኩን ይላል። ብንነጋገርማ እዚህ ጋ ብንተቻችማ አንዳችንም አብረን አንቀጥልም። ግን ምንድን ነው የተደረገልንን እያየን ክርስቶስ ኢየሱስ በመስቀል ላይ የሰራልንን ስራ እያየን ፍቅር ብቻ ስለሰጠን በሰጠን ፍቅር ነው መቀጠል ያለብንና እግዚአብሔር ማስተዋልና ጥበብን ሰጥቶን አንዱ አንዱን አንዱ አንዱን ባይተች ባይሰድብ ሞር አሪፍ ነው። አባቶችን የሚናገር አንድም ሰው የለም። አባቶችን ማከበር ሰው የለም። አባት ለምን ይሰደባል? ቤተ ክርስቲያን እኮ መንፈስ ቅዱስ አላት ብለን ስናስብ፣ በአንዱ ሲኖዶስ ነው የምትመራው ብለን ስናስብ ቤተ ክርስቲያን ውስጥ መንፈስ ቅዱስ ካለ አባቶች አሉ፣ መሪዎች አሉ፣ መንፈስ ቅዱስ የሚጠቀምባቸው አባቶች አሉና ነገርን በልክ አድርጎ መናገሩ መልካም ነው። ወደዚህ ቤት አካባቢ ጋር አስጨበጭባለሁ ተብሎ እዚህ ጋር ደግሞ ያሉትን ወጣቶችን ደግሞ ማሳደዱ ተገቢ አይደለም። ተገቢ አይደለም። ፎሎወር ፍለጋ አምስት አስር ሳንቲም ፍለጋ አይባልም። እኔ ቲክታክ ላይ ማን ነው ለእኔ እስኪ አምስት ሳንቲም ብር የረዳኝ ሰው ካለ እስኪ አንድ ቁጥር አውጡልኝ ቲክታክ ላይ ለተመስገን ብር እስኪ ረዳኝ ሰው ካለ ይኸው ከጴንጤ ቤት ከመጣ ጀምሮ እኔ ይሄንን ብር ልኬልሃለሁ የምትሉ ሰዎች በእኔ እስኪ አንድ ብር እስኪ አንድ ቁጥር ጻፉ። አያ ማንም የለም። እና የምትናገሩትን ጴንጤ ጴንጤ ጻፉ፣ እናንተ እናንተ አንዳንድ ቁጥር ጻፉ እና የምትናገሩትን በልክ ብታረጉ መር መድረክ ተገኘ ተብሎ ወንድም አባት ዝረጥጡ ወንድም አባት ተተቹ። ር አሪፍ ነው አትተቹ። እንዲያማርብን የክርስቶስ ኢየሱስ ስጋ እና ደም ስንወስድ ነው ሞገስ የሆነ እንዲያማርብን የዘላለም ሕይወት ያገኘነው ክርስቶስ ኢየሱስ ውስጣችንን አሳርፎን ነው። እንደዚህ ያማረብን ሰላም የሰጠን የተከተልነው አምላክ የእረፍት አምላክ ስለሆነ፣ ስለዚህ በልክ ቢሆን ሞር አሪፍ ነው። የምትናገሩትን በልክ ብታደርጉ፣ ወንድሞችን ባትገፉ፣ ባትሳደቡ። ሰምቻለሁ፣ አሞኛል። መናገር እንችላለን፣ ብንናገር ግን ማንን ነው የምናስደስተው? እዛ በበቃል ሲልክ በሆነ ወርድ ወንድሞችን ሲሰድብ፣ አንደኛው ወንድሞችን ሲሰድብ ምን ይጠቅማል? ማንን እናነጻለን? መሰዳደቡ ማንን ይጠቅማል? አንድ ስንሆን ህብረታችን አንድ ሲሆን የዲያብሎስን ምሽግ እናፈርሳለን፣ የሴጣንን ስራ እናፈርሳለን። ግን አንዱ ባገኘው መድረክ ላይ ለምሳሌ ያክል ሚሊኒየም አዳራሽ ባገኘው ሊቀሊቃውንት ቴዎድሮስ ሚሊኒየም አዳራሽ ላይ ባገኘው መድረክ ዩቱብ ላይ ያሉትን፣ ቲክታክ ላይ ያሉትን፣ ፌስቡክ ላይ ያሉትን ረመም አድርጎ መስደብ ምን ጠቀመው? የራሱ መዝሙር የሚያስተዋውቀው እኮ ዩቱብ ላይ የራሱ መዝሙር እኮ የሚያስተዋውቀው እኮ ቲክታክ ላይ እና ታው እንደዚህ አይነት ነገር መድረኩ ስለ ኢየሱስ ተወርቶ ጨርሳችሁ ነው ወይ? ስለ ቲክታክ፣ ስለ ዩቱብ፣ ስለ ፎሎወርስ፣ ስለ ሳንቲም ማውራት የተጀመረው ስለ ኢየሱስ አልቆ ነው ስለ አዳኙ ስለ ንጉሱ ስለ ክርስቶስ ኢየሱስ አልቆ ነው። ያማል በጣም። እና ነገርን በልክ ብታደርጉ ሞር አሪፍ ነው ብዬ አስባል በዚህ ጋር በተያያዘ ደግሞ የሃይማኖት ጉባኤ ያስተላለፈው ሀሳብ እንደኔ እንደተመስገን ተሰምቶኛል። ለሌሎቹ ደስ እንዳላቸው ኦርቶዶክስ ላይ ቃል እንዲያወጡና እንዲሳደቡ ተደርጓል። ምንድን ነው ሙስሊሞች ቪዲዮ ሲሰሩ አይተናል። የሞተው ኦርቶዶክስ ብቻ አይደለም ሌላውም ሃይማኖት ነው የሚል መግለጫው ላይ መጥተዋል። የሞተው ኦርቶዶክስ ብቻ ጋር እኩል ካልሆነ ለምን ሌላው እምነት ሌላው ሃይማኖት ለምን አልጮህም ነበረ? እነማን የሚባሉ ሞቱባቸው? ይህንንም ነገርን በልክ እያደረጋችሁ እግዚአብሔርን ብትፈሩ በጥቂቱ። እግዚአብሔር የሚፈራ ይጠነቀቃል ለሚያደርገው ነገር እና በልክ ብታደርጉት ለሚባል እግዚአብሔር የሰጣችሁን በሰጣችሁ ስልጣን ላይ በአግባቡ ካልጠቀማችሁ እግዚአብሔር ነገር ይጠይቃችኋል። ይሄ እንደ ወንድም የገባኝን እንደ ዜጋም ደግሞ መብት የሆነውን ሀሳብ ነው የሰጠሁት። ነጻ ሀሳብ ነፃ ሀሳብ። በዚህ ጋር በተያዘ ደግሞ ወንድሜ ያያዘ ልደታን ብዙዎች ይተቹታል። ቪዲዮ ሰርቷል። ቪዲዮ ፕራይቬት አድርጓል። ይቅርታ ጠይቋል። ያያ ተሳሳተ ማለት ወንድምነቱ ከኛ ጋር ይቋረጣል ማለት አይደለም። ስለዚህ የምትሳደቡም ሰዎች ሚዲያ ላይ እከሌ እያላችሁ ስም የምትጠሩ ሰዎች ተው፣ በቃ ሁላችንም እንተው፣ ወንጌል እንስራ። ሌሎቹ ድምፅ ሲሆኑ አብረን ድምፅ እንሁን። ሁላችንም በወንድምነት በእህትነት፣ በታላቅ በታናሽነት ስሜት እንያያዝ። ስም እየተጠራሩ መሰዳደቡ ስም እየጠራሩ መተቻቸቱ ተገቢ አይደለም። ይቁ ይቁ ለሚባል ይህ ልጅ ብዙ ለቤተ ክርስቲያን ድምፅ ሆኗል እና ብትተው፣ የእኔ የታናሽነት ምክሬን ነው መነግራችሁ። እኔ የገባኝን ነው ቪዲዮ መሰራው አይደለ? የገባኝን ቪዲዮ ከሰራው ስህተት መስሎ ከታየኝ የሰራውበትን አካል ይቅርታ ጠይቃል። ስህተት መስሎ ካልታየኝ ደግሞ ይቅርታ አልጠይቅም፣ ይዤው እቀመጣለሁ። እና እንደዚህ አበበ ምናምን እየተባባለ ስም መጠራራቱ ተው። አሁንም ወንድማችን ነው። ወንድሞቻችንን ከነ ስህተቶቻቸው ነው መውደድ ያለብን። ኳይ ወንድሞቻችንን እየሰደብን ወዴት ሂዱ፣ ሃይማኖት ይቀይሩ። መመካከር ከተቻለ ደግሞ ግሩፕ አላል። በግሩፕ ውስጥ የሆነ ግሩፕ ፈጥሮ በሆኑ በሆኑ ሰዎች በውስጥ ማውራቱ አይቀልም። ሚዲያ ላይ የግለሰቦችን ስም እየጠራችሁ አትሳደቡ። በጌታ ፍቅር ነው ጠይቃችሁ፣ እኔ ካጠፋው ጠይቁ፣ ይለኔ በውስጥ ጠይቁኝና ይቅርታም አልጠይቃችሁ። ሰዎች ይላችሁ እኔን ጠይቁ። ሰው የፈለገውን ነገር የማድረግ መብት አለው። ይህ አካውንት የኔ እስከሆነ ድረስ ከፈለግኩኝ ፕራይቬት የማድረግ ከፈለግኩኝ ቪዲዮ የመስራት ከፈለኩኝ አለመስራት እችላለሁ። እና አንዳንድ ጊዜ ተዉት። በጣም ዋጋ የከፈለ ልጅ ነው መዳን ያለ ምስክሬ፣ እኔ አውቀዋለሁ በቅርበት ዋጋ ከፍሏል። ስለዚህ አሳልፈን ለሴጣን ወይም ደግሞ አሳልፈን ለክፉ ሰዎች አንስጥ። ተመስገን እኮ በግሉ እኮ የራሱ ጠላት እኮ አለው፣ ሰው ሆኖ ጠላት አለው። የሚገርማችሁ ነገር እና እናንተን ስሰድቡኝ ጠላቶቼ ላይ እድል እየሰጣችኋቸው ነው። የናንተን ሪከርድ የዛን ሪከርድ ያደርጉ የሁላችሁ ተመስገን ማለት ይባላል። ግን እኔ ከነስህተቴ ከያዛችሁኝና በውስጥ ከመከራችሁኝ እማላስተካክለው ነገር የለም። እና ደግሞ በውስጥ የተሳጻፋችሁትን ላይፍ ላይ ማውራቱም ተገቢ አይደለም። ተው ሁላችንም ክርስትናን እንኑረው እሺ እንኑረው ሁላችንም በቃ ማንንም ስም አንጥራ? ለምን ያለ ምክንያት የወንድሜን የልደተቃልን ስም እጠራለሁ? ለምን ያለ ምክንያት የፈለገን ስም እጠራለሁ? ለምን ያለ ምክንያት የአክሊልን፣ የእዮብን፣ የዩሃድን፣ የጋዲን ስም እጠራለሁ? በምክንያት ነው መጥራት ያለብን። ላመሰግናቸው ከሆነ ወንድምነታቸው ዛሬም ከኔ ጋር አልተለየም ብዬ ስማቸውን ጠርቻ አመሰግናለሁ። ደካማ ፓርታቸውን እየተናገርኩኝ ለምን ለሌላ ሰዎች ለስድብ አሳልፈን እንሰጣለን? እምንሠራው እውነት ለቤተ ክርስቲያን ከሆነ እምንሠራው ድንገት ለቤተ ክርስቲያንና ለቤተ ክርስቲያን ከሆነ የምንናገረው ስለ አንዲቷ ሃይማኖት ስለ ኦርቶዶክስ ከሆነ የምንንቆረቆረው ለአንዲቷ ለኦርቶዶክስ ከሆነ ግለሰብ ስም እየተጠራራን እንተው ኳይ። ማንም ፖሊስ የለም እዚህ ቲክታክ ላይ ማንም አለቃ የለም። አንዱ ራሱን እንደ አለቃ አድርጎ ከቆጠረ፣ አለቃ አይደለህም። እኔ ላይ አንተ አሰለጥንም። ማንም እኔን አለቃ ሊሆነኝ አይችልም። ልታዘኝ የምትችል ግን ቤተክርስቲያን ግን አለች። ልክ አይደለህም፣ ተው ስባል እተዋለሁ። ተው ስባል እተዋለሁ። ልክ አደለህም፣ ስራ ይቁም፣ እንደዚህ አይነት ነገር እረፍ፣ ከተባልኩኝ አርፋለሁ። እና አውርተን የማንጨርሰው ቶፒክ አለ፣ ኢየሱስ ይባላል። ስለ ኢየሱስ እናውራ፣ ስለ ኢየሱስ እናውራ። እውነትን በግፍ ለተጎዱት፣ እውነትን በግፍ ለታረዱት እህት ወንድሞቻችን በአግባቡ እንዴት አድርገን ድምፅ መሆን እንዳለብን ከወንድሞች ጋር እንመካከር፣ እንረዳዳ፣ እንተጋገዝ፣ አንሰዳደብ። አንተቻች። አንዱ አንዱ አይተቸው። ሁላችሁንም እኔ ያጠፋው መስሉ የታያችሁ የታዩዋችሁ ሰዎች ካላችሁ እሺ በጣም ይቅርታ እና ውዶች፣ ማድረግ ያለብንን በቃ አንዱ አንዱን አይተች፣ አንዱን አንዱን አይሳደብ፣ አንዱ አንዱን እንትን አይበለው። አንሰዳደብ፣ አንተቻች። ኢየሱስ ላይ እናውራ፣ ክርስቶስ ላይ እናውራ። ወንጌል ይቀጥላል። ወንጌል በማንም ሊቆም አይችልም። ወንጌል ራሱ እሳት ነው፣ ራሱ አሸናፊ ነው እና ስለ ወንጌል እያወራን እንቀጥል፣ እላለሁ። ይሄ የኔ የታናሽ ወንድማችሁ ምክር ነው። ስለ ኢየሱስ አውረተን አልጨረስንም። ተነስተን ግለሰቦችን ስም እየጠራን አንተቻች፣ ተው፣ በቃ አያዋጣም። በተለይ ኦርቶዶክሳዊ ሆነን ኦርቶዶክሳዊ ሆነን አንዱ ሚሊኒየም አዳራሽ ላይ ባገኘው እድል እንደ መዘምራን ሊቀ ሊቃውንት ቴዲ ያን የመሰለ ሞገስ ያለበት ዘማሪ መድረክ አገኘው ብሎ ቲክታከር፣ እና ዩቲዩብን ፌስቡክ ላይ ያሉትን ሁሉ ይተቻል። አምስት ሳንቲም በረድቶኛል። ለምሳሌ ያክል እሱ እንኳን እኔ ቲክታክ ላይ እንደዚህ ብር ረድቻለሁ የሚለኝ ሰው ካለ እመልስለታለሁ ዛሬ እዚህ ስለ ግለሰብ እንዳታወሩ፣ በቃ እረፉ። ባገኘነው መድረክ አንተቻች እንረፍ። ደግሞ ቲክታክ ላይ ደግሞ አንተነህ ጥፋተኛ። አንተ ማነና ነው? አንተ ቲክታክ ላይ አዋቂ አዋቂ የሚያጫውት ምን ስለሆንክ ምን ስለሆንክ ነው ቲክታክ ላይ እንደፈለግክ የምታወራው? አንተ እኔ ላይ ማን ነው ሰልጠን ያለ? ቲክታክ ላይ እንቀጥላለን። እስንቀጥል ግን ስህተት ካለብኝ በውስጥ ንገርኝ። ቲክታክ ላይ ላይፍ ላይ ስሜን ከጠራ እኔ ኑሮ ነው ማድረግ በቃ ተከባብረን እንቀጥል። ይህ የዛሬው መልእክቴ ውስጤ ላይ ያለውን ሀሳብን ነው እማወራችሁ። በጣም ተሰምቶኝ አሁንም ገናንን ሀዘን ላይነን ዛሬም ለቅሶ ላይነን ነገም ሰልስት ላይነን ዛሬም ለቅሶ ላይ ነን፣ ነገም ሰልስት ላይ ነን። ለቅሶ ላይ ነን ያለ ነው፣ ህመም ላይ ነው ያለ ነው። ህመም ላይ ህመም አደርቡብን፣ ህመም ላይ ህመም አደርቡብን። በቃ ዝምታ መልስ አይደል? ዝም ብለናል እኮ። አልገባንም እኮ ቲክታክ። እኔ አሁን አልገባውም ቲክታክ እየገባው አለ። እውነት ሀዘን ላይ ነኝ ያለት የአራት ዓመት ልጅ እናትና አባቷን አጥታ እግሯ ተቆርጦ የስድስት ዓመት ልጅ በጥይት እንደዛ ሆና እኔ አሁን አዘር ላይ ነኝ። የሆነ ጊዜ ላይ ደግሞ እንመጣለን። ስለዚህ በቃ ትተቹን። አመሰግናለሁ።